ትውልዴ እግዚአብሔር በእኔ ላይ አጀንዳ አለው፣ ሀሳብ አለው፣ ተመርጭ አለው የሚል ሰው እርግጠኛ የሆነ ሰው ሊኖረው የሚገባ አንደርስታንዲንግ ምንድን ነው፣ ሊረዳ የሚገባው ነገር የሚለውን ሸር ለማድረግ ነው። ለምን በመጽሐፍ ቅዱስ ውስጥ እንደዚህ አይነት ፕሪንሲፕሎች አሉ፣ እንደዚህ አይነት ፓተርኖች አሉ፣ የተመረጡ ሰዎች ይሄዱበት ፈለግ አለ። እንዴት በዛ ፈለግ እንደተመላለሱ፣ እንዴት እግዚአብሔር ወዳሰበላቸው ግብ እንደደረሱ የሚያመላክት ነገር ስላለ ዛሬም ልቤ ውስጥ የከበደው ነገር እሱ ስለሆነ እሱን ነገር ነው እግዚአብሔር መረጠን ማለት ነገሮቹ አልጋ በአልጋ ሆኑ ማለት አይደለም እግዚአብሔር መረጠን ማለት እግዚአብሔር ለእኛ ዓላማ መረጠን ማለት አይደለም እግዚአብሔር መረጠን ማለት ካልተመረጡት ሰዎች በላይ ሆነን የምንሰለጥንበትን ኦቶሪቲ ሰጥቶናል ማለት አይደለም እግዚአብሔር ለራሱ ዓላማ ነው የመረጠን ያን ብቻ አይደለም። ከመረጠን በኋላ የምናልፍበት የህይወት ጉዞ ተመረጠን ስንል እንደሚሰማን አይነት ስሜት አይደለም። በጣም ከባድ ነው። ብቸኝነት አለው። ሚስንደርስታንድ መደረግ አለው። በሰዎች ሪጀክት መደረግ አለው። በወንድሞች መሸጥ አለው። አብረን ካደግን ሰዎች ጋር ልንለያይ እንችላለን። ከቤተሰቦቻችን ጋር ልንለያይ እንችላለን። ሌሎች ያልተመረጡ የምንላቸው ሰዎች የማያልፉበትን የህይወት ውጣ ውረድ። በጣም ጌታ የተጠቀመበት ወንድም ነው እና በጣም ጌታን ይወዳል። የጌታን ጸጋ በደንብ ሼር ማድረግ የሚችል ወንድም ነው እና አንዳንድ ጥያቄዎች ጠይቀው ይህን ስለው በብቸኝነት ጊዜ ማለት በጣም እግዚአብሔር የመረጣቸው ሰዎች የሆነ የብቸኝነት ጊዜ አላቸው። በቃ እኔ ማንም ፊል ሊያደረጉ ማንም ሊሞላው የማይችል የብቸኝነት ጊዜ የመሰልጠኛ ጊዜ በጓዳ የሚያሳልፉበት ጊዜ። ይገናኛሉ ሰዎች ጋር ይወጣሉ፣ ይገባሉ ግን እነሱና እግዚአብሔር የሚያውቁት ጊዜ አለ፣ ለየት ያለ ጊዜ ከፍ የሚሉበት የሚወርዱበት ሸለቆ አለ፣ የሚወጡበት ተራራ አለ። እና መመረጥ በጣም ደስ የሚያሰኝ ነገር ቢሆንም በጣም ብዙ ነገሮች ሊዘጉብን ይችላል። በቤተ መንግሥት መኖር እየፈለግን በምድረ በዳ በግ ጠባቂ ልንሆን ይችላል። ከአባታችን ከእናታችን ከወንድሞቻችን ጋር መኖር እየፈለግን በባዕድ አገር መሸጥ ሊኖረው ይችላል። ይሄንን እንግዲህ በመጽሐፍ ቅዱስ ተርም ብነግራችሁ ወደ እኛ አገር ኮንቴክስት ወደ እኛ አይነት ዘመን ደግሞ ማምጣት ይችላላቸው ዝግት ግት ግት ግት ሊል ይችላል ነገሩ በሙሉ። እግዚአብሔር ከመረጣችሁ ነገሮች ሊዘጋቡ ይችላሉ። እግዚአብሔር ከመረጣችሁ እናንተ እንደፈለጋችሁት መኖራቸው ሰዎች ሰርተው ሲያገኙ፣ ሰዎች ተሯሩጠው ሲያገኙ፣ ለእናንተ እንደዚ አይነት ላይሰራ ይችላል። ለምን? እግዚአብሔር አጀንዳ አለ እናንተ ላይ እግዚአብሔር የሆነ ያስበው የሚመጣ ወደፊት አለ በጌታ በኢየሱስ ያረባካችሁ ንጹህ እብራዊ ነኝ ከዚህ እስር ቤት አስወጡኝ ብሏል ዮሴፍ። ምክንያቱም ንጽህናውን ለማስረዳት የፈለገ ንጽህናችንን ለማስረዳት ብንሞክርም ቋንቋችንን ይደበላልቀዋል። በሆነ ነገር እንድናልፍ እግዚአብሔር ከፈለገ የሰዎች ስህተት አይምሰልን። በነገራችን ላይ ሰዎች አልረዳ ሲሆ ቋንቋችን አንድ አይነት ሆኖ የማንግባባ ሰዎች አሉ። አንድ አይነት ቋንቋ ያወሩ አይግባቡም። ለምን በቃ ቢሃይንደሲን የሆነ ነገር እንዳንግባባ ተፈልጓል ማለት ነው። አብረን መቀጠል አንችልም ማለት ነው። በጌታ በኢየሱስ የእንዲህ አይነት ዊዝደም ጌታ ይስጥ፣ መረዳት ይስጥ። ወዳዳት ምን ማለት ነው? እንዳለፈው ዘመን አይደለም አሁን ነገሮች የሚሰሩት። መንፈስ በየዘመኑ የሚሰራበት አሰራር ነው። እሱን መንፈስ ብቻ መከተል፣ ኮፒ ፔስት የሌለው ህያው የሆነ ዛሬ የሚሄድበትን ነገ ላይሄድ ይችላል። ነገ የሚሄድበትን ህያው ነዋ። እኔ እንደ ሰው እንኳን ድግግሞሽ ያለበት ህይወት አንኖሩ ከፍ ዝቅ እንደምንለው መንፈስ ቅዱስ እኛን ሲወስድን እንዲኖኩ እንዲኖኩ ብለን የሆነ ቦክስ ውስጥ አናስገባውም። የሚያሳልፈን መንገድ አለ። እንደ ፓተር እንደ ፕሪንሲፕል ግን ከቅዱሳት መጽሐፍት እያወጣን የምንማማርበት ነገር ሊኖር ይችላል። እኔ የሚወስደኝን መንገድ ወንድሜ ላይ ወስደው ይችላል፣ እህቴ ላይ ወስዳት ይችላል። በቃ ግን እርግጠኛ ምን ሆኖ ነገር እየሄድኩበት ያለሁት መንገድ እግዚአብሔር ካሰበልኝ ግን ያገናኘኛል። ስኬት ማለት ፍሬ ማለት የምፈልግበት ቦታ መድረስ ሳይሆን የምፈልግበት ቦታ የሚያደርሰኝን መንገድ መጀመር እሱ በራሱ ፍሬያማነት ነው። በጌታ ዘንድ ጎሽ አንተ ታማኝ ባሪያ የሚያስፈልገው ለምን ጌታ የመረጠልን ጎዳና ስለሆነ፣ ጌታ እኛን የፈጠረበት ዓላማ ስለሆነ መስራት ስላለበት አስቀድሞ በዛ ትሬኒንግ ማለፍ ነበረበት። ነገር ግን እግዚአብሔር ምን እንደሚሆን ነገረው እንጂ በምን እንደሚያልፋን ነገረው። በጣም እሱ ነው። በምን እንደምናልፍ እግዚአብሔር አይነግረንም። እግዚአብሔር እንደተመረጠ ሊነግረን ይችላል። እንደተመረጠ ልናወራ እንችላለን። ነገር ግን ለእኛ ነገሮች አልጋ ባልጋ አይሆኑልን። ጌታ ከእኛ ጋር ነው ማለት እንደውም ከሌሎቹ ሰዎች በጣም ባነሰ በጣም ትንን ሆናል። ያ ምንድን ነው? እንመረጥና እንሰራል። በሸክላ ሰሪው እጅ ውስጥ ከገባን መሰራት የማይቀርልን ለምን ለከበር ዓላማ የተጠራ ነው። ለከበር ዓላማ ነው የተመረጠ ነው የተለየ። በጌታ በኢየሱስም ይህንን ሁሉ መረዳት ጌታ ይስጥ። ስንመረጥ ለኛ አልተመረጥንም፣ ለእግዚአብሔር ዓላማ ነው፣ ለሌሎቹ ነው፣ ለአብዛኛው ነው የተጠራ ነው። ግን የምናልፍበትን መንገድ እግዚአብሔር ስለማይነግረን ይህንን ማወቅ ይሆንልን። ሰላም ጤና ይስጥልኝ። እንዴት ናችሁ የቻናሉ ተመልካቾች? የጌታ ጸጋና ሰላም በያላችሁበት ከሁላችሁ ጋር ይሆንልኝ። ዛሬም እንደተለመደው የጌታን ሀሳብ ላካፍላችሁ የጌታን ሸክም ቃሉን፣ በልቤ ያለውን በልቤ የሞላውን ነገር ሸር ላረጋችሁ መጥቻለሁ። በያላችሁበት የጌታ ሰላም ጥበቃ ሁሉ ከእናንተ ጋር። ጌታ ሆይ እጅግ አድርገን እናመሰግናለን፣ ስለዚህ ጊዜ ጌታ ሆይ ቃልን ለእኛ ስለምትናገርበት ሀሳብህን ስለምትገልጥልን ጌታ ሆይ ጊዜ እናመሰግናለን። ስለዚህ ድንቅ ቀናቶች ጌታ ሆይ አቤቱ ልባችንን ጌታ ሆይ በቃልህ እያረሰረስክ ስላለ ጌታ ሆይ በምድረ በዳ እንድንጓዝ ጌታ ሆይ የሚያበረታንን ቃልህን እየላክልን ስላለ ጌታ ሆይ ቃልህ ለጉሮሮዬ ጣፋጭ ነው እንደሚል ጌታ ሆይ ቃልህን ልከ እየፈወስከን ስላለ ቃልህን ልከ እያሻገርክን፣ ጉልበት እየሰጠህን፣ አቅም እየሰጠህን፣ ኃይል እየሰጠህን ስላለ እጅግ አድርገን እናመሰግናለን። ጌታ ሆይ ዛሬም ቃልህ ድንቅ ነው። ቃልህ ብርቅ ነው። ጌታ ሆይ አይለመድም አዲስ ነው ቃልህ። ጌታ ሆይ ቃልህ ያሻግራል። ጌታ ሆይ ቃልህ ብዙ ተራሮችን ያስወጣል፣ ሸለቆዎችን ያሻግራል። ጌታ ሆይ ስለ ቃልህ እናመሰግንሃለን። ስለ ገለጥክልን ቃልህ ክብር ላንተ ይሁን። አቤቱ መገኘት ደግሞ ጌታ ሆይ እንዲኖር ምሕረት እንዲበዛልን አሁንም በቃል እንድትገኘን ጌታ ሆይ ዛሬም አንተን አገኘን ማለት እንድንችል እንድናመሰግንህ እንድናመልክህ ጌታ ሆይ ሰማያዊ የሆነውን ነገር ጌታ ሆይ መቀጠል እንድንችል መቀጠል የሚያስችለው ንግግር መገኘት ዛሬም ከእኛ ጋር እንዲሆን ምሕረት እንድታደርግልን በጌታ በኢየሱስ እንለምንሃለን። ጌታ ሆይ ከማንኛውም ከተኮነነ ሕሊና በክቡር ደም እንድታነጽ አቤቱ ንጹህ የሆነ ሕሊና እንድትፈጥር ንጹህ ልብ እንድትፈጥር ወደ አንተ በድፍረት የምንመጣበት እንደ ልጆች የምንዘልበት የምንቦርቅበት ጌታ ድፍረት እንድትሰጠ አቤቱ ምሕረት እንድትሰጠ በደምህ ጌታ ይህንን ስሜት እንድትሰጠን በጌታ በኢየሱስ ክርስቶስ እንጸልያለ ክብር ለአንተ ይሁን፣ አሜን። ዛሬ እንግዲህ ለማሸር ለማድረግ ያሰብኩት ሀሳብ የእግዚአብሔር ሉዓላዊ ምርጫ ነው። ስለ እግዚአብሔር መምረጥ እናቃለን። እግዚአብሔር የተወሰኑትን መርጠዋል። ኤፌሶንም እናውቃለን፣ በሮሜም ላይ እስራኤላውያንን እንዴት እንደመረጠ እናውቃለን። እና በእግዚአብሔር መንግስት ውስጥ በእግዚአብሔር ሐሳብ ውስጥ የእግዚአብሔር ምርጫ እንዳለ እናውቃለን። ምናልባት ስለ እግዚአብሔር ምርጫ ስናወራ፣ ግን ታዲያ እግዚአብሔር የሚመርጥ ከሆነ ያልመረጡት ሰዎች ያልመረጣቸው ሰዎች የፈለጉትን ቢሆኑ ለምን ይጠይቃቸዋል? ፌር አይደለም ማለት ነው የሚል ነገር ያነሳል። አሁን ስለ እንደዚህ አይነት ነገር መልስ ለመስጠት ክርክር ጥያቄ ለማምጣት አይደለም። ዋናው ሀሳቤ ዛሬ ሸር ለማድረግ ያሰብኩት እግዚአብሔር መረጠን የሚሉ ሰዎች እግዚአብሔር የመረጠኝ ሰው ነኝ የሚል ሰው በዚህ በዘመኔ በትውልዴ እግዚአብሔር በእኔ ላይ አጀንዳ አለው፣ ሀሳብ አለው፣ ተመርጫ አለው የሚል ሰው እርግጠኛ የሆነ ሰው ሊኖረው የሚገባ አንደርስታንድ፣ ምንድነው ሊረዳ የሚገባው ነገር የሚለውን ሸር ለማድረግ ነው። ለምን በመጽሐፍ ቅዱስ ውስጥ እንደዚህ አይነት ፕሪንሲፕሎች አሉ፣ እንደዚህ አይነት ፓተርኖች አሉ። የተመረጡ ሰዎች ይሄዱበት ፈለግ አለ። እንዴት በዛ ፈለግ እንደተመላለሱ፣ እንዴት እግዚአብሔር ወዳሰበላቸው ግብ እንደደረሱ የሚያመላክት ነገር ስላለ፣ ዛሬም ልቤ ውስጥ የከበደው ነገር እሱ ስለሆነ እሱን ነገር ነው ላካፍላቸው የፈለጉት። ምንድ ነው እግዚአብሔር መረጠን ማለት ነገሮች አልጋ ባልጋ ይሆኑልናል፣ ከሌሎች ሰዎች በተለየ ይወደናል፣ እኛ የተለየነን፣ ይሄ መለየታችን በቃ ሌሎችን ርድብን የሚያደርግ ነው ለማለት አይደለም። እግዚአብሔር በመጀመሪያ እኛን ሲመርጠንና ሲለየን እንግዲህ ከማኅፀን አስቀድሞ ነው የሚለው ያዘጋጀውን ሥራ እንድንሠራ በክርስቶስ ኢየሱስ ተፈጠረን ይላል። ደግሞ በሮሜም ዘጠኝ ላይ ይላል፣ በሮሜም ዘጠኝ ስለ እግዚአብሔር አስቀድሞ መምረጥ ገና በማኅፀን እያሉ ያዕቆብን ወደድ ኤሳውን ጠላው ሲልና ያለ እና ይሄ ምርጫ ትልቅ ሪስፖንሲቢሊቲ የያዘ ነው። እግዚአብሔር መረጠን ማለት ነገሮቹ አልጋ ባልጋ ሆኑ ማለት አይደለም። እግዚአብሔር መረጠን ማለት እግዚአብሔር ለኛ ዓላማ መረጠን ማለት አይደለም። እግዚአብሔር መረጠን ማለት ከ ካልተመረጡት ሰዎች በላይ ሆነን የምንሰለጥንበትን ኦቶሪቲ ሰጥቶናል ማለት አይደለም። እግዚአብሔር ለራሱ ዓላማን የመረጠን ያን ብቻ አይደለም። ከመረጠን በኋላ የምናልፍበት የሕይወት ጉዞ እንደ ተመረጠን ስንል እንደሚሰማን አይነት ስሜት አይደለም። በጣም ከባድ ነው ብቸኝነት አለው። ሚስ አንደርስታንድ መደረግ አለው። በሰዎች ሪጀክት መደረግ አለው። በወንድሞች መሸጥ አለው። አብረን ካደግን ሰዎች ጋር ልንለያይ እንችላለን። ከቤተሰቦቻችን ጋር ልንለያይ እንችላለን። ሌሎች ያልተመረጡ የምንላቸው ሰዎች የማያልፉበትን የሕይወት ውጣ ውረድ ውስጥ ማለፍ አለው። ዛሬ ይህን ነው ሐሳቤ ማለት እንትን ማድረግ ይመስላል። ሁልጊዜ ተመርጣል፣ ተመርጣል፣ አሸንፋል ብቻ ሳይሆን ሙሴን የተመረጠ ሰው ስለነበረ ከንጉስ ከፓላስ አውጥቶ በግ ጠባቂ ሲያደረገው እናያለን። ወይም ደግሞ በግ ጠባቂ ሆኖ እናየዋለን። ያንን አርባ ዓመት ሚስ አንደርስታንት ተደርጎ በዛ በረሃ በዛ ምድረ በዳ ውስጥ መኖር ማለት ሙሴ ሁሉን ነገር ያጣ ነው የሚያስመስለው። እንግዲህ በቤተ መንግስት እንደ ልዑል ሲኖር የነበረ ሰው ዮሴፍ ከሚወደው ቤተሰቡ ከሚወደው አባቱ እንደዛ የሚያምር እንኳን ቀሚስ ጨርቅ ተደርጎለት በእንክብካቤ ከሞቀው ቤቱ ገና በልጅነቱ በወንድሞቹ ተሽጦ ሲወጣ በጣም ፔናል ነው። ምን አይነት ሚስ አንደርስታንዲንግ ነው። የተመረጣችሁ ሰዎች እግዚአብሔር የሚያሳልፈን መንገድ አለ። መመረጥ ኦፍኮርስ ለእግዚአብሔር ዓላማ ነው፣ ለከበረ ዓላማ ነው። እግዚአብሔር በእኛ ነገሩን ለመስራት መፈለጉ በጣም ደስ የሚያስ፣ ነገር ግን በጣም ብዙ ሰፈሪንግ አለ የብቸኝነት ጊዜ አለ ያም ከጌታም ጋር ጌታ በሚሰጠን ጸጋ የምንወጣው ቢሆንም ግን በጣም ብዙ የብቸ እኔ አስታውሳለሁ አንድ ወንድም በጣም ስለ በጣም ጌታ የተጠቀመበት ወንድም ነው። እና በጣም ጌታን ይወዳል የጌታን ጸጋ በደንብ ሸር ማድረግ የሚችል ወንድም ነው። እና አንዳንድ ጥያቄዎች ስጠይቀው ይህን ስለው በብቸኝነት ጊዜ ማለት በጣም እግዚአብሔር የመረጣቸው ሰዎች የሆነ የብቸኝነት ጊዜ አላቸው። በቃ እኔ ማንም ፊል ሊያደረጉ ማንም ሊሞላው የማይችል የብቸኝነት ጊዜ የመሰልጠኛ ጊዜ በጓዳ የሚያሳልፉበት ጊዜ ይገናኛሉ፣ ሰዎች ጋር ይወጣሉ፣ ይገባ፣ ግን እነሱና እግዚአብሔር የሚያውቁት ጊዜ አለ፣ ለየት ያለ ጊዜ ከፍ የሚሉበት የሚወርዱበት ሸለቆ አለ፣ የሚወጡበት ተራራ አለ እና መመረጥ በጣም ደስ የሚያሰኝ ነገር ቢሆንም በጣም ብዙ ነገሮች ሊዘጉብን ይችላል። በቤተ መንግስት መኖር እየፈለግን በምድረ በዳ በተጠባቂ ልንሆን ይችላል። ከአባታችን ከእናታችን ከወንድሞቻችን ጋር መኖር እየፈለግን በባዕድ አገር መሸጥ ሊኖረው ይችላል። ይህንን እንግዲህ በመጽሐፍ ቅዱስ ተርም ብነግራችሁ ወደ እኛ አገር ኮንቴክስት ወደ እኛ አይነት ዘመን ደግሞ ማምጣት ይችላላችሁ። ዝግትግትግትግት ሊል ይችላል ነገሩ በሙሉ እግዚአብሔር ከመረጣችሁ ነገሮች ሊዘጋቡ ይችላሉ። እግዚአብሔር ከመረጣችሁ እናንተ እንደፈለጋችሁት መኖራችሁ እንደ ሰዎች ሰርተው ሲያገኙ፣ ሰዎች ተሯሩጦ ሲያገኙ፣ ለእናንተ እንደዚህ አይነት ላይ ሰራ ይችላል። ለምን እግዚአብሔር አጀንዳ አለ፣ እናንተ ላይ እግዚአብሔር የሆነ ያሰበው የሚመጣ ወደፊት አለ። በጌታ በኢየሱስ እርሱ ነውርንቆ ዚስ ደስ በጣም ሸራ አድርጋችኋለሁ። በጣም ደስ የሚል ከፊት ለፊቱ ስላለው ደስታ በመስቀል ታግሶ እንደሚለው ለካ ያንን ሁሉ ነገር በትዕግስት በጽናት እንዲያሳልፉ የሚያደርጋቸው እግዚአብሔር አስቀድሞ ያየው ነገር አለ ለአጀንዳው ያዘጋጃቸው መሆኑን ያውቃሉ። ሙሴ እስራኤልን እንደሚመራ የእግዚአብሔርን ሕዝብ እንደሚመራ ስለሚያውቅ በእንደዚያ አይነት ሁኔታ ማለፍ አለበት። ዮሴፍ ለሕዝቡ ለእግዚአብሔር ሕዝብ ለያዕቆብ ልጆች በሙሉ የሚተርፍ በረከት ኖት ኦንሊ ዛት ለሕዝብ በሙሉ ለጄኔሬሽን የሚተርፍ ነገር መስራት ስላለበት አስቀድሞ በዛ ትሬኒንግ ማለፍ ነበረበት። ነገር ግን እግዚአብሔር ምን እንደሚሆን ነገረው እንጂ በምን እንደሚያልፍ አልነገረውም። በጣም እሱ ነው። በምን እንደምናልፍ እግዚአብሔር አይነግረንም። እግዚአብሔር እንደተመረጠ ሊነግረን ይችላል። እንደተመረጠ ልናወራ እንችላለን። ነገር ግን ለእኛ ነገሮች አልጋ ባልጋ አይሆኑልን። ጌታ ከእኛ ጋር ነው ማለት እንደውም ከሌሎቹ ሰዎች በጣም ባነሰ በጣም እንትን እንሆናለን። ያ ምንድን ነው? እንመረጥና እንሰራለን። በሸክላ ሰሪው እጅ ውስጥ ከገባን መሰራት የማይቀርልን ለምን ለከበር ዓላማ ነው የተጠራነው። ለከበር ዓላማ ነው የተመረጥ ነው የተለየ በጌታ በኢየሱስም ይህንን ሁሉ መረዳት ጌታ ይስጥ። ስንመረጥ ለኛ አልተመረጥንም፣ ለእግዚአብሔር ዓላማ ነው። ለሌሎቹ ነው ለአብዛኛው ነው የተጠራነው። ግን የምናልሱበትን መንገድ እግዚአብሔር ስለማይነግረን ይህንን ማወቅ ይሆንልን ለማለት ነው የዛሬው ሐሳብ። እንግዲህ ዮሴፍ እንደዛ ሚስአንደርስታንድ ተደርጎ ለስርም ተዳርጎ ያንን ሁሉ ካሳለፈ በኋላ የሚገርመኝ እኔ ዮሴፍ በጣም ብዙ ነገር ሞክሯል። አረባካችሁ ንጹሕ እብራዊ ነኝ ከዚህ እስር ቤት አስወጡኝ ብሏል ዮሴፍ፣ ምክንያቱም ንጽሕናውን ለማስረዳት የፈለገ። ንጽሕናችንን ለማስረዳት ብንሞክርም ቋንቋችንን ይደበላልቀዋል። በሆነ ነገር እንድናልፍ እግዚአብሔር ከፈለገ የሰዎች ስህተት አይምሰለን። በነገራችን ላይ ሰዎች አልረዳሲ ቋንቋችን አንድ አይነት ሆኖ የማንግባባ ሰዎች አሉ። አንድ አይነት ቋንቋ ያወሩ አይግባቡም። ለምን? በቃ ቢሃይንድ ሲን የሆነ ነገር አለ። እንዳንግባባ ተፈልጓል ማለት አብረን መቀጥል አንችልም ማለት ነው። በጌታ በኢየሱስ የእንደዚህ አይነት ዊዝደም ጌታ ይስጥ፣ መረዳት ይስጥ። ወዳት ምን ማለት እንዳለፈው ዘመን አይደለም አሁን ነገሮች የሚሰሩት። መንፈስ በየዘመኑ የሚሰራበት አሰራራ እሱን መንፈስ ብቻ መከተል ኮፒ ፔስት የሌለው ህያው የሆነ ዛሬ የሚሄድበት ነገ ላይሄድ ይችላል። ነገ የሚሄድበት ህያው ነዋ። እኔ እንደ ሰው እንኳን ድግግሞሽ ያለበት ህይወት አንኖሩ። ከፍ ዝቅ እንደምንለው መንፈስ ቅዱስ እኛን ሲወስድን እንዲነው ኮ እንዲነው ኮ ብለን የሆነ ቦክስ ውስጥ አናስገባውም። የሚያሳልፈን መንገድ አለ። እንደ ፓተር እንደ ፕሪንሲፕል ግን ከቅዱሳት መጽሐፍት እያወጣል የምንማማርበት ነገር ሊኖር ይችላል። እኔ የሚወስደኝን መንገድ ወንድሜ ላይ ወስደው ይችላል። እህቴን ላይወስዳት ይችላል በቃ ግን እርግጠኛ ምን ሆኖ ነገር እየሄድኩበት ያለውት መንገድ እግዚአብሔር ካሰበልኝ ግን ያገናኘኛል ስኬት ማለት ፍሬ ማለት የምፈልግበት ቦታ መድረስ ሳይሆን የምፈልግበት ቦታ የሚያደርሰኝን መንገድ መጀመር እሱ በራሱ ፍሬያማነት ማለት ነው በጌታ ዘንድ ጎሽ አንተ ታማኝ ባሪያ የሚያስብል ለምን ጌታ የመረጠልን ጎዳና ስለሆነ ጌታ እኛን የፈጠረበት ዓላማ ስለሆነ በክርስቶስ ያየልን መልክ ስለሆነ ማለት ነውና ዮሴፍ ብዙ ነገር በቃ እነዛ ህልሜ ይፈታላችሁ ይሄ ህልሜ ይፈታለትን አደራህን እንድታስታውሰኝ አላስታወሰው አያስታውሱን ውለታ ብትውሉላቸው ያዋጡኛል በክፉ ቀን ይሆኑኛል ብትሏቸው ሰዎች ጭራሽ ይረሷቸዋል ይህም የሚሆነው እግዚአብሔር የራሱ ጊዜ ስላለው ነገር ግን የእግዚአብሔር ሰዓት በሆነ ጊዜ ሙሴም እንደዛ ሚስአንደርስታንድ የተደረገ የሽንፈት ህይወት የኖረን የሚመስለው አይደል? ከፓላስ ወጥቶ በዛ በምድረ በዳ መኖሩ። ግን ዛሬ አንድ የምስራች የሚያለኝ ምንድ ነው? የጌታ ጊዜ ሲሆን፣ ግን ሰዎች ያቻኩሏችኋል። ነገስታት ሁሉ ሳይቀር የቂሮስን መንፈስ እግዚአብሔር አነሳሳ እንደሚለው ያነሳሳቸዋል። እግዚአብሔር ያነሳሳቸዋል። እና እዛ ውስጥ አንዲት ቃል ዘፍጥረት ላንብብላችሁ። ዮሴፍ እንደዛ የተረሳ ሰው ግን ከዛ በኋላ ፈርዖን ህልም እንዲያይ ሆኖ ህልሙን የሚፈታ ታቶ፣ ከዛ በኋላ ዮሴፍ ህልሙን ፈታለት። ከዛ በኋላ የሆነውን ነገር ላንብብላችሁ። ፈርዖንም ዮሴፍን አለው እንዳንተ ያለ ብልህ ሀሜሎይ አዋቂም ሰው የለም። ምግርምግር እስከዛሬ የነበረ ሰው እኮ ነው፣ ግን ያችን ኢንሲደንት ያችን ሁኔታ መጣትና በፈርዖን ዘንድ ዮሴፍ ምን መባል ጀመረ? እንዳንተ ያለ ብልህ አዋቂም ሰው የለም፥ እግዚአብሔር ይህን ሁሉ ገልጦልሃልና። አንተ በቤቴ ላይ ተሾም፥ ሕዝቤም ሁሉ ለቃልህ ይታዘዝ፤ እኔ በዙፋኔ ብቻ ካንተ እበልጣለሁ። ሉክ ምን አይነት ሹመት ነው! እግዚአብሔር እንደዚህ ጊዜው ሲደርስ ሰዎች እንዳንተ ያለ የለም። አክቹዋሊ የሰውን አድንቆት እግዚአብሔር የተቀበለው ሰው እግዚአብሔር የወደደው ሰው በሰው አድንቆት ይደሰታል ይፈነድቃል፣ ብዬ አላስብ። ግን ምን አይነት ደስ የሚል ማለት ህልመኛ መሆኑ፣ ህልሙ መተርጎሙ፣ ህልሙ በዘመኑ መፈጸሙ የሚያስደስት ነገር እንደሆነ ለመግለጽ ነው። በቤቴ ላይ ተሾም ሕዝቤም ሁሉ ለቃልህ ይታዘዝ፣ እኔ በዙፋኔ ብቻ ካንተ እበልጣለሁ በልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምኩህ አለው። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምኩህ አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅ አደረገው። ነጭ ተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። አዋጅ ነጋሪም ስገዱ እያለ በፊቱ በፊት በፊቱ ይጮኽ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ጌታ የጌታን ጊዜ ማወቅ እንድንችል አይኖቻችንን ይክፈትልን። ሰዎችን ጌታ እኔ እንዴ ምን እንደምል አላውቅም። ብቻ የተመረጠ ሰው ለዓላማን የተመረጠው ለእግዚአብሔር ዓላማን የተመረጠው እግዚአብሔር ያሰበው ነገር ስላለ ቀላል አይደለም። በመሀል በጣም ብዙ አንድ በጋሸው ወንድማችን በጋሸው ስብከት አለ፣ መሀሉ አይነገርም የሚል ዮሴፍን በተመለከተ የሰጠው ስብከት በጣም ደስ ይለኛል። ብዙ ጊዜ ነው ሜንሽን አላውቅም። ማለት በቃ መሀሉ አይነገርም አለ እኮ ወንድም በጋሸው ላለው። ምንድን ነው መሀሉ አይነገርም፣ የተመረጠ ሰው ልጅ፣ የተመረጠ ሰው ህይወት? መሀሉ አይ ነገር በጣም ብዙ ሰፈር ያለው እና ጌታ ያንን አልፈን ወደ እንደዚህ አይነት ደግሞ ተሾም ወደምንባልበት ጊዜው ደርሷል ወደምንባልበት ውጡ ወደምንባልበት ወደ ወደ እንደዚህ አይነት ፖዚሽን ጌታ ያምጣን እላለሁ ስለሰማችሁኝ አመሰግናለሁ የጌታ ጸጋ ሰላም ሁሉ ከሁላችሁ ጋር ይሁንልኝ ባይ ባይ